ዩቲብ ቻናሏን ሊንክ ዝች ጋር ድባቸው፣ አበረታታት። በጣም ጎበዝ የሚሰሩ ሰዎችን ቪዲዮን ጀምሩት፣ ተክሩ ቻናሏን ሊንክ አበረታታት። በጣም ጎበዝ የሚሰሩ ሰዎችን አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድ የተከበራችሁ የልጅ ቶፊቅ የዩትዩብ ቻናል ተከታዮቻችን እንደምን አላችሁልን፣ እንደምን ከረማችሁ? ባላችሁበት ሰላም፣ ጤና፣ ፍቅር ብዝት ያደርግላችሁ። ዛሬ ልጅ ቶፊቅ ቤት እንግድነት ተጋብዤ ፊታችሁ ቀርቢያለሁ ማለት ነው። ልጅ ቶፊቅ አክብረኸኝ ና ወደፈቅደህ ለቤት እንግድነት ስለጋበዝከኝ እጅግ አርጌ አመሰግናለሁ። የስደት ወንድሜ እና ልጅ ቶፊቅ እና በተመልካቾቼ በወዳጆቼ። ጥያቄ ተጠይቆ ነው እና ይሄን ጥያቄ እየቀረበልኝ ለተመልካቾቼም ለወዳጆቼም ለቶፊቅም አስራ ሁለት ጥያቄ አንድ ላጋሽተው ማለት ነው አጋሽተው አስራ ሁለት ጥያቄ ጠይቀውኛል። ያን ጥያቄ ልመልስላችሁ ወደ እናንተ መከች ብያለሁ። አሪፍ አሪፍ ጥያቄ ነው የምትማሩበትም አለ። አንድ አንድ ነገር እንወስድበታለን። ብቻ አሪፍ ጥያቄ ነው እና እስከ እስከመጨረሻ ከኛ ጋር አብራችሁ ሆኑ ለቻናላችን ደግሞ አዲስ ሊሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ሊስቶፊክ ወንድማችን የስደት ወንድማችን ሁላችንም ልናበረታታ ይገባልና ሁላችሁም አበረታቱት አዲስ ዩቲዩበር ነው ስደት ላይ ነው የሚገኘው በረሃ ላይ እኛ ሴቶች እንሻላለን ከወንዶች ማለት ነውና ሁላችሁም አበረታቱት ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እያልኩኝ እንማጸናችኋለሁ ወዳጆቼ ወዳጆቻችሁ ከኔ ጋር እስከመጨረሻው አብራችሁ ወደ ኦኬ የመጀመሪያው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ ብሎኛል አለይኩም ሰላም ወራህመቱላሂ ወበረካቱሁ ስደት አንደኛ ጥያቄ ከስደት ከወጣሽ ስንት አመትሽ ነው ስደት ለአንቺ ምንድን ነው ስደት እንዴት አገኘሽው ጥቅሙና ጉዳቱ ይለኛል ስደት ከወጣሁኝ አምስት አመት ነው አልሐምዱሊላህ ጥቅሙና ጉዳቱ ስደት ጉዳትም አለው ጥቅምም አለው ግን ከሀገር ስንወጣ ወደንና ፈቅደን እስከወጣን ድረስ ችግሩንም መከራውንም ደስታውንም ሀዘኑንም ሁሉም ተቋቁመን የማለፍ ግዴታ አለብን። ለምን መጣ ምናምን ብለን መበሳጨት የለም እዚህ ጋር ምክንያቱም በራሳችን ፍላጎት ስለመጣን ማለት ነው። ስለዚህ አልሐምዱሊላ ስደት መጥፎ ጎኑ ቢበዛበትም እኔ ግን ተቋቁሜ የማለፍ ችያለሁኝ። አልሐምዱሊላ ጠቅም ተጠቅሜበታለሁ። በጣም ተጠቅምበታለሁ። ያወቀበት ስደት ይጠቀምበታል፣ ያላወቀበት ግን አይጠቀምበትም። ስለዚህ ውዶች፣ እህቶች ስደትን ተጠቀሙበት ምጠቀሙበት ስራ ብቻ በመፍጋት ሳይሆን የገንዘብን አያያዝ በማወቅ ነውና ገንዘባችሁ ያዙና ቁም ነገር ላይ ውደጉ። ተላላ የእህትነት ምክሬ። ወደ ሁለተኛ ጥያቄ፣ በሶስት ነገሮችን በአንድ ቃል ግለጪ ልኝ፣ ሀገርሽን፣ እናትሽን፣ እምነትሽን በተረፈ አላህ ይጠብቅሽ። አሚን። ሁላችንም ስድስት ላይ የምንገኘው ሁላችንም አላህ ይጠብቀን። አላህ ለሀገራችን ያውቃናል እንላለን። ህይወቴ ናቸው ሀገሬም እናቴም እምነቴም ለኔ ህይወቴ ናቸው። ከህይወት ሌላ ምንም የለም። ስለዚህ በአንድ ቀን ህይወቴ ናቸው ለኔ መሰረታዊ ነገር ስለሆነ ማለት ነው። ኦኬ፣ ሶስተኛ ጥያቄ፣ ለወደፊት ሀገር ገብተሽ ለወደፊት ሀገር ከገባሽ በኋላ ምን ለመስራት እቅድ አለሽ? በጣም እወድሻለሁ በልልኝ። ሽኩራን ሀቢብቲ እኔ በጣም አድርጌ ነው የምወዳችሁ። የእውነት ስደት ላይ ያለ በጠቅላላ በጣም አድርጌ ነው የምወዳችሁ። ለምን ስቃያችሁ ስለማቅ ማለት ነው እኔም ላይ ስላለ እና አገር ለመግባት ኢንሻአላህ ብዙ ነገር አቅዳለሁኝ። ያው ስደት ላይ ስትሆኑ ብዙ ነገር ታቅዳላችሁ። የበለጠ ደግሞ ቢዝነሱ ላይ ደግሞ ስትቀመጡ፣ ቢዝነሱ ሲኖራችሁ የበለጠ ትልልቅ ነገር ታስባላችሁና እኔ በአቅሜ የደረጃ ያሰብኩት ነገር የልማት ስራ እሰራለሁ ብዬ እንሻላ፣ በሰፊው የልማት ስራ እሰራለሁ ብዬ ተስፋ አለኝ። ልማት ስራ ስላችሁ ቲማቲም፣ ሽንኩርት በሰፊው ትልቅ ማሳ ኖሮኝ እንደዛ መስራት እቅድ አለኝ። ሌላም ደግሞ ልማት ከብቶች ወይም ደግሞ ዶሮዎች ምናምን የመሳሰሉ ወዘተ ብዙ ነገር ይሰራል። ገንዘብ ካላችሁ ብዙ ነገር ይሰራል፣ ወፍጮ ቤት ምናምን በቃ የሆነ እግረኛ ያለበት ቦታዎች ወይ የሌለበት ቦታ በተለይ ወደ ገጠራማ አካባቢ እንደዚህ አይነት ነገር ብንሰራ ውጤታማ እንሆናለን። ዋናው ግን መላው ነው። ስለዚህ መላው ካለ ያኔ ሀሳብ ይመጣል የበለጠ ማለት ነውና፣ ኢንሻአላ ለጊዜው ነው ይሄን ነገር አስቤያለሁ። ካላህ ጋር አላህ ወኪል እና አራተኛ ጥያቄ ለዲንሽ፣ ምን ያህል ቦታ አለሽ? ቁርአን ቀርተሻል? አንድ ላይ ቅሪልኝ ይነስረኛል እኮ ስለ እምነት ስጠየቅ፣ ቁርአን አልሐምዱሊላህ፣ ለዲኒ እኔ እስልምናይ በጣም ነው የምወደው። አልሐምዱሊላህ አላህ ደግሞ እስላም ሆኝ እስላም እስላም አድርጎ ስለፈጠረኝ እጅግ አርጌ አላህ ይይ አመሰግነዋለሁ። አልሐምዱሊላህ ረብ አልዓለሚን ግን ቁርአን ቀርቻለሁ። አልሐምዱሊላህ ከልጅነት ጀምሮ ነው ቁርአን የቀራሁት። ቁርአን ደግሞ ሚዲያ ላይ መቅራት ደግሞ ሀራም ነው እኔ እንደሰማሁት ወይም ደግሞ ቁርአንም ስትቀራ ሀዲስም ስትሰማ እንዳደጉት እንዳስተዳደገኝ ከሆነ የሴት ልጅ ድምፅ ከፍ አይልም ይባላል። እና እንደውም እኔ በዚህ አጋጣሚ የታዘጓችሁ አንዳንድ ሴቶች አላችሁና ለእናንተም ቢሆን እኔ ከእናንተ ተሽዬ አይደለም፣ ከእናንተ በልጬ አይደለም። ግን በእናንተ ላይ ያየሁት ነገር አስተያየት ልስጣችሁ በዚህ አጋጣሚ ማለት ከጥያቄ ውጪ አንድ ሴት ልጅ ቁርአንም ስትቀራ ይሁን ሰላት ስትሰግድ ድምጿ ጎላ ብሎ መውጣት የለበትም ከፍ ማለት የለበትም፣ ይባላል። ስለዚህ አንዳንዶቻችሁ ሚዲያ ላይ ወጣችሁ ቁርአን የምትቀሩ ልጆች አላችሁ። እኔ ይሄ ነገር ግን አልቀበለውም። ለምን ይሄ ዲኔን ለእኔ ይሄ ነገር አላስተማረኝም ማለት ነው። ስለዚህ ይሄ ነገር እናንተ ብታቆሙ መልካም ነው፣ ይሻላል፣ መልካም ነው እላችኋለሁ። ምክንያቱም የሴት ልጅ ድምጽ አሳሳች ነው። የሴት ልጅ ድምጽ ያስደነግጣል። ቅላጼዋ ምናምን በቃ ጊዜ ልጅን በጥቅሉ ሴልስ ስትሰግድ መሆነ ቁርአን ስትቀራ ድምጿ መውጣት የለበትም ይባላል። እና ይሄ ይሄንን ጥያቄ ቁርአን መቅራቱ አልቀበልም ለው። እምነቴ ደግሞ ያው እንደነገርኩሽ አልሐምዱሊላ እስላም በመሆኔ ማለት ነው። እና ቅር የሌላቸው አይገባም፣ ይሄ የራሴ ነው። እሺ ኦኬ። ይሄን ይሄን ይሄ ከጥያቄ ውጪ ነውና፣ በተረፈ ለመልካም ነገር የምትሳተፊው ተሳትፎሽ እና ለምትተባበሪያቸው መልካም ነገሮችን ሳላደንቅልሽ አላልፍም። በጣም ነው የምወድሽ፣ ተከታታይሽ ነኝ ሪም ሪም ነኝ ትላለች። ሽኩረን ሀቢብቲ ጅጋርኪ፣ በጣም አመሰግናለሁ። ሽኩረን አላህ ይወድልሽ፣ ከኔ የበለጠ ነው። እሺ አምስተኛ ጥያቄ፣ እየወደድኩሽ አንድ እንድጠላሽ አድርገሽኛል። ምክንያቱም ጸጉርሽን ብዙ ጊዜ ይታያል። ሂጃብሽን አስተካኪ። ኢንሻአላህ ሀቢብቲ አስተካክላለሁ ኢንሻአላህ። ስድስተኛ ጥያቄ፣ የት ሀገር ልጅ ነሽ? አግብተሻል? ትዳር በአንድ ትዳር ባንቺ ት ትዳር ባንቺ እይታ እንዴት ነው? የት ሀገር ልጅ ነሽ የሚለው እኔ ደቡብ ክልል በምትገኘው በጉራጌ ዞን ቡታጀራ ከተማ ተወልጄ እያደኩ ልጅ ነኝ። ኦኬ፣ ከጥያቄ ውጭ ነው የሀገር የአገር ከጥያቄ ውጭ ነው፣ የሀገሬ ልጅ ነሽ። በተረፈ በእርጅን ልኝ፣ እወድሻለሁ። አመሰግናለሁ። ሹኩረን። ቶፒክ የግጥም ችሎታ፣ ወደፊት ምን ለማድረግ አስበሻል? አንድ ግጥም ለአባት ግጠሚልኝ። እኔ ግጥም አላውቅም፣ ግጥም አልችልበትም። ዝፈንልኝ ብትለኝ ዘፍንል ነበር። ቲክቶክ ላይ ዘፍንልል ግጥም አልችልም። እሺ በዚህ አጋጣሚ ግጥም አልችልም። አባትነት ማለት በቃ አባት ሁለመና ነው። ለእኔ አባቴ ሁለመናዬ ነው፣ ከእናቴ ቀጥሎ ማለት ነው። እሺ ስምንተኛ ጥያቄ ለምን ትጨፍር ያለሽ ኩሩ፣ ጥንካሬሽ ወድልሻለሁ። ለምን ትጨፍራለሽ ኩሩዬ? ጥንካሬሽ ወድልሻለሁ። እኔ የምጨፍረው ጭፈራው ጣ ነው የምወደው ሐቂቃ ጭፈራ በጣም እወዳለሁ ምክንያቱም ከልጅነቴ ጀምሬ ከልጅነቴ ጀምሬ የትምህርት ቤት ላይ አባል ነበርኩኝ የጸረየት ከበብ አባል፣ እንደዚሁ በቃ የመሳሰለ ፕሮግራም ሲኖር ከጓደኞቼ ጋራ የምናቀርባቸው ዝግጅቶች አሉና በዛ በዛ ምክንያት ተወዛዋዥም ነኝ ድምጻዊም ነበርኩኝ። አስባችሁ ከሆነ ጉራጌኛ ራሱ ወይ ሌላ በሚሊኒየም ነህነ ሌላ የሚለው ራሱ ዘፈን ድምጻዊ ነበርኩኝ ማለት ነው። ያን ዘፈን ማለት ነውና ከልጅነቴ ጀምሬ ነው የምወደው፣ እና ጭፈራ ውስጤ ነው። በጭፈራ የባካችሁ ታውኝ ብቻ ግን አላ ቃል ቢስጣኝ አድርጉ። ጭፈራ አስፈላጊ ነገር አይደለም ግን ያው ስደት ደግሞ ስትሆኑ አንዳንድ ጊዜ መደበሪያችሁ ነው፣ ሲከፋችሁ ምናምን ነገር በቃ እራሳችሁ የምታዝናኑበት ነውና፣ ጭፈራ ውስጤ ነው፣ በጣም ነው የምወደው። እሺ። እሺ ዘጠነኛው ፍቅር ዘጠነኛው ጥያቄ ፍቅር በስንት አመት ያዘሽ? በአስራ አራት አመ በአስራ አራት አመቴ በጣም ነበረ ፍቅር የያዘኝ። የሆነ ልጅ በጣም አፍቅሬ ማለት ነው በጣም ያኔ ነው ፍቅር ምን እንደሆነ ያው ስትይል፣ እስካሁን ድረስ አፈቅረዋለሁ ትወደዋለሁ። ፍቅር ከባድ ነው። ያንቅክሽ የአስረኛው ጥያቄ የነቢያችን ሰለላሁ ዓለይህ ወሰለም ወሰለም አን አንድ ሁለት አንድ ሁለት የነቢያችን ሰለላሁ ዓለይህ ወሰለም አንድ ሁለት ጥቀሽ ቢያንስ ማለት ምን ልትቀስ? እሺ፣ ረሱላችን ሰለላሁ ዓለይህ ወሰለም በሚያስተምሩ ነገሮች አንድ ሁለት ልትቀስ ለሰው ልጅ መልካም መሆን ነው። ለሰው ልጅ ክፉ እንኳን ቢያስብባችሁ መጥፎ ነገር እንኳን ቢያስብባችሁ እናንተ መልካም ሰው ሆናችሁ መገኘት አለባችሁ። በመልካም ጎናችሁ አሸንፉት እንጂ በመጥፎ ነገር አታሸንፉ ይላል እና ስለዚህ ሁል ጊዜ እናንተ ለሰው ልጅ መልካም፣ ጥሩ ሰው መሆን አለባችሁ። በተለይ ያህን ብዙ ጊዜ። ቲክታክ ላይ ብዙ እህቶች እንደስጨፍሩ ምናምን ሲያዩ በጣም በአስጠያፊ ነገር የሚሳደቡ አሉ። እና በዚህ አጋጣሚ ለእናንተ ልንገራችሁ፣ አትሳደቡ። የሰው ልጅ ስድብ አያሸንፈውም። የሰው ልጅ የሚያሸንፈው ፍቅር ብቻ ነው እና መልካም ነገር ነው። ገባችሁ አይደለም እኔ በዚህ እንደዛ በምጨፍርበት ሰዓት ኮሜንት ላይ አንቺ አላህ ይድፋሽ አላህ እንደዚህ ያርግሽ ሂጃብሽን አታረጊም ሂጃብ እንደዚህ አታረጊም የሴትነት ቀልቤ የለሽም ሴትነትሽ ሽ እንደዚህ ታረጋት ብቻ ያላ ቃል እየተጠቀሱ በጣም አስጠያፊ የሆነ ቃል የሚናገሩ ልጆች አሉ ብዙ ማለት ነው። ግን እኔ አልቀበላቸው ምክንያቱም እና አንቺ ወይም አው ሴቶች ናቸው ብዛት ሴቶች ናቸው። አንቺ ከኔ ተሽለሽ ሳይሆን ከት ከኔ ያነሽ ነሽ። ምክንያቱም እስልምና ሰድበክ ምክር አይልም፣ ሰድበ መልስ አይልም። እስልምና በፍቅርን ወይም እህትሽን ኮንኩኝ የአሄራ እህትሽ ነው በመልካም ልብሽን በመልካም ልቡና በመልካም ፍቅር ነው ጂኒ አንቺ ጋር ማቅረብ ያለብሽ መጥፎ ቃላት ከምላስሽ ስለሰነዘርሽ ኩሩ ያበሻለች ትመለሳለች ምንሽ ተስፋ አታድርጊ እና እንደዚህ አይነት የምታደርጉ ልጆች ከምላሳችሁ ተቆጠቡ ነው ምላችሁና ይሄ አላህን አይፈቅደውም እሺ በቃሳን ጥያቄ ለስደት ላሉት እህቶችሽ ምን ትመክሪያቸዋለሽ ነው የሚለው ስለላላሉ እህቶች እህቶቼ የመመክራችሁ ነገር ተላወጡ ተለወጡ። ለውጥን ገንዘብ ያዙ። ገንዘብ አታባክኑ። ዘመድ ቅብትሴ ምንትሴ፣ አልፎን ተርፎ ጓደኛ፣ ባል፣ ፍቅረኛ አይነፋ። ኑሪ ለራስሽ። ዛሬ ዛሬ አገርሽ ብትገቢ ማንም ሰው የሚረዳሽ ሰው የለም፣ ማንም የሚያግዝሽ ሰው የለም፣ ማንም የሚያዝንልሽ ሰው የለም። ካለሽ ሁሉም ወዳጅሽ ነው፣ ከሌለሽ ሁሉም ጠናትሽ ነው። ስለዚህ ገንዘብ መያዝ አለብሽ፣ ስኬታማ መሆን አለብሽ። በተለይ ደግሞ ሚዲያ ለመጠቀም የምትጠቀሙ ልጆች ይቱ ክፈቱ፣ ይቱ በከፍቱ ራሱ እዚህ ብታስለምዱ አገራችሁ ገብታችሁ አጠናትሉ የሆነ አገራችን ላይ ባለ ብርቅዬ ነገር እያሳያችሁ ለሰዎችን ለተመልካቾችን እያቀረባችሁ በይቱ ብዙ ነገር መጠቀም ትችላላችሁ። ስለዚህ ይቱ ክፈቱ፣ ገንዘብ ያዙ፣ ገንዘባችሁ ቆጥቡ፣ ለህይወታችሁ ዋጋ ስጡ። እዚህ መታችሁ አትውለዱ፣ አታግቡ፣ ትዳር አታግቡ። ስደት ላይ ትዳር አይነፋም። በቃ ያደረገ ነው፣ ገባችሁ? ስለዚህ ትዳር ስደት ላይ አይነፋም። ጠላቸዋለሁ ሽ ምርቶችዬ፣ ይሄ የት ነው ምክሬ ነው። ደግሞ ስሜታዊ እኮ ነው መናገራ ይቀጣ ኦኬ። አስራ ሁለተኛ ጥያቄ ሂጃብሽን አስተካክለሽ ልበሺ። አሁንም ጥያቄ ነው። እወድሻለሁ፣ ግልጽነትሽን ይመቸኛል። ብልህ ብልህ ጠይቂ ብለህ ጠይቂልኝ ብለህ ጠይቂልኝ ሂጃብሽን አስተካክል። እሺ ሂጃብ አስተካክላለሁ፣ ግን አንድ ነገር ልንገራችሁ። እኔ ሂጃብ ማድረግ አልወድም፣ ወላሂ ነው የምላችሁና እንደዚህ ደግሞ ስላችሁ ምክንያት የራሴ የውስጤ ምክንያት ሊኖረው ይችላል። ብቻ ኔ ራሱ አላቀውም። ሂጃብ ሳለቅ ለአንድ ደቂቃ ለአንድ ሰዓት እንኳን ሂጃብ ካረግኩኝ ይጨንቀኛል። አሁን ራሱ የመኪናው ሙከየፍ ስላለ ነውና ስላለመደብኝ ይሆናል። ብቻ አለመድኩትም። አገር ቤት እያለሁ ሂጃብ አላደርግም፣ እንደዚህ ሻር ቤት ጣል አድርጌ እንደዚህ እንደዚህ ነው የሚሄደውና ይሄ ደግሞ ግልጽነቴ ነው። ይሄ ሊያሰድብ አይገባም። በዚህ በዚህ አነጋገሪ አትርሳ ደሽ። ስለዚህ አላህ ደግሞ ቀልብ ትሰጠኝ ሁላችሁም ዱ አድርጉልኝ፣ እንጂ መጥፎ ቃላት አይፈቀድምሽ ሀራም። ኦኬ፣ በመጨረሻ ደግሞ በአላህ አትርሳው፣ አማና ለምን እንደምትቀብጥ ጠይቅልኝ። በዛው መረጋ ብላ እንድትሰራ የእህትነት ምክሪ ነው። ሽኩረን ሀቢብቲ የምቀብጥበት ምክንያት አላቅም። ተፈጥሮ ነው። ይሄ ደግሞ ያላት ተፈጥሮ ነው፣ ያላት ስጦታ ነው። ምንም ማድረግ አይቻልም። ስለዚህ አላህ በራሱ ጊዜ ቀልብ ይገዛኛል አላህ በራሱ ጊዜ ደግሞ ልቡ ነው ያረጋጋል ብዬ ተስፋ አደርጋለሁ። ጊዜው ምን ሊሆን ይችላል? ብቻ 30 አመት አልሞላኝም። 30 አመት ሲሞላኝ ያረጋጋለሁ ብዬ ተስፋ አደርጋለሁ ገና ስላረጀውባችሁ ስደት ነው ያስረጀኝ። እሺ ሀቢቴ እና እንት ስላላችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ኩሩ አበሻው ይባላለሁኝ። እኔም የዩቲዩብ ቻናል አለኝ፣ ገብታችሁ አበረታቱኝ። ቶፊ ቅርማ አበረታቱት። ከኔ ጋር አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንላችሁ። እወዳችሁ